ፊልሙ ሲጀምር ብዙ ብጉር ያለባትና በማህበረሰቡ አስቀያሚ እንደሆነች የሚነገራት አ የምትባል ልጅ የምትኖርበት ሊፈርስ እንደሆነ እያሰበች ካፌ ውስጥ ዲያሪዋን ይዛ እናያታለን። ከዚህ የተሻለ ህይወት እንዳለ አስባም ወደ አክስቷ ምግብ ቤት ትሄዳለች። እዛም አፍንጫዋን እየኮረኮረች በመሆኑ አክስቷ ትቆጣትና እሷም ራሷን ሰብስባ ለማስተናገድ ስትወጣ መነጽር ያደረገ ልጅ ደስ የሚል ልጅ ታይና ስተጠጋው ስን ሰዓት ነው? አያ ልጁ ላይ እንደፈዘዘች አክስቷ ትመጣና ምንም ስላላዘዘ እንድታባረረው ትነግራታለች። ልጁም ደንግጦ ሲያያት፣ ይቅርታ አክስቴ ስለተናገረችው ነገር፣ አይ ችግር የለውም የቀጠርኳት ልጅ ቀርታቢ ነው፣ እናንተንም አስጨገርኳችሁ የላትና ሲወጣ እሷ እንደፈዘዘች ስለሱ ማሰቧን ትቀጥላለች። ማታ ላይም ስትወጣ ታየውና ተስፋ ይቆረጠ ስለመሰላት ምን ነው ችግር አለ እንዴ? ስሙ ቻድ የሆነ ልጅም አይስክሬም መብላት ትፈልጋለሽ? እሷም ትንሽ አመንትታ ትስማማለች። እሱም አመቱን ሙሉ ስከተላት የነበረች ልጅ አለች፣ ግን ያመት ወደኝ አይመስለኝም። ያሳዝናል። በእርግጥ እኔም ቤተሰቦቼ ከሞቱ በኋላ ብቸኛ ሆኛለሁ። ልጁም በድንገት አብረው እንድትሆን ጠይቃትና ፊቷ ሊነካት ሲል እስፕሬዋ ልትረጭበት ብላይ ያስቆማትና እረ እየቀለድኩሽ ነው። በነጋታውን በስኮላርሺፕ የገባችበት ኮሌጅ ትሄዳለች። እዛ ያሉት ሴቶችም ታሽቀርቅረው ስለመሄዱ እየተገረመች ኳሲ መታትና ራስዋን ትስታለች። የመታትም ቻድ ስለነበረ ወደ ክኒሊክ ይወስዳታል። ስትነቃም በሁኔታው አፍራ ስለነበረ ደህና ነኝ ብላ እየሮጠች ስትሄድ በድጋሚ ደረጃው ላይ ተወድቅና ሌላ ቆንጆ ልጅ ያያታል። በጣም አስቀያሚ ነች። እሷም ልጁ ቆንጆ ስለነበረ የተናገረው ግድ ሳይሰጣት ትሄዳለች። ማታ ላይ ማክስቷ ጋር ሆና ቀን የተፈጠረውን በሙሉ ትጽፋለች። በነጋታውም መኖሪያና ስራ መፈለግ ስትጀምር የሆነ ሰውዬ ስራ እንደሚሰጣት ግን ታጋሽ መሆን እንዳለባት ይነግራትና እሷም ትስማማለች። የተባለው ቦታ ስትደርስም በሌሎች ሰራተኞች አቀባበል ይደረግላታል። እናም ከእሷ በፊት ሀያ የሚያክሉ ሰራተኞች እንደተባረሩ ይነገራታል። የቤቱ ባለቤት መጥቶም ስራሽ ልጅ መንከባከብና ትምህርቱ እንዲከታተል መርዳት ነው፣ ግን ባህሪው በጣም አስቸጋሪ ነው። ጭራቅ የሆነ ልጅ ነው ያለኝ። እሷም መጀመሪያ ላይ ፍርሃት ቢሰማትም የምታገኘውን ደሞዝና ጥቅማ ጥቅም አስባ ትስማማለች። ቤት ውስጥ እንደገባችም ልጁ ቃሴ ወረወር ታየውና ልታረጋገው አስባ እራሷን ስታስተዋውቀው ከዚህ በፍጥነት ብትሄጅ ነው የሚሻለሽ ብሏ ትሄዳል። እሷም እንደምታስተካክለው ቃል ትገባለች። በቀጣዩም ቀን ሰክሮ ይመጣና በግድ ወደ ክፍሉ ተወስደዋለች። ከዛም ላያዋ ላይ ያስመልሶ ይተኛል። እሷም በጣም ተናዳ ስለነበረ ጥላው ትሄዳለች። በነጋታው ኮሌጅ ውስጥ ሎር የምትባል ቆንጆሪ ትተዋወቅና ክሮስ እንደምትወደው ትነግራታለች። አያም ስራዋ እሱን መጠበቅ እንደሆነ ልትነግራት ስትል የክላስ ሰዓት ስለደረሰ ትሄዳለች። ትንሽ ቆይቶ ሌሎች ልጆች ሰዋ ላይ ሊያሽፉ ሲመጡ ክሮስ ሲያዋራ ይታዩና ከእሱ ጋር ቅርብ በመሆኗ አይቀናሉ። እሷም በዚህ ደስ ስላላት ለእሱ እንደምትሰራ እሳት ነግራቸው ትቀራለች። ከዛም ጊዜ አላትን እቃዎች ለመግዛት ብትሄድም ብር እንዳልተቀበለችው ትዚላትና እግራ ስትጋባ ቻድ ይከፍልላታል። አመሰግናለሁ። ችግር የለውም እኔም ችግር ውስጡ ሲሆን ትረጅኛለች። በዚህ ተስማምታም ወደ ክሮስ ትሄድና የገዛችውን በሙሉ ፊቱ ላይ ትዘረግፈዋለች። ምንም ብር ሳትሰጠኝ እንዴት ይህንን ሁሉ እንድገዛ ትጠይቀኛለን? እሱ ምንም ሳይመስለው ብሩን አውጥቶ የሰጣትና የበለጠ ተናዳ ትጮፍበታለች። በነጋታው መጥፎ ልጆች ከሱ እንድትርቅ ሲያስፈራሯት ሎሪ ትረዳትና የምርግን የክሮስ ፍቅረኛ ነሽ እንዴ? ኧረ ምን ቦጠኝ አይደለሁም። ሎሪም ከልጅነቷ ጀምራ ትወደው ስለነበረ ደስ ይላታል። አያም በሁኔታዋ ታሽፉባትና ይሳሳቃሉ። ትንሽ ቆይቶም ከቻድ ጋር ለሚወዳት ልጅ የሚሆን ልብስ ሲገዙ ይቆዩና ምግብ እየበሉ ብዙ ስጦታዎችን እንደገዛላት ይነግራታል። እሷም ለማትወድህ ልጅ ይህንን ሁሉ ማድረግ ግን ይገርማል። በጣም ቆንጆ ልጅ ናት እኮ እና ደግሞ ትልቅ ፓርቲ ሊዘጋጅ ነው፣ ብትመጪ ደስ ይለኛል። እሷም መልሳ ተሰጠው ፈሷ የመልጣትና ስላፈረች እየሮጠች ትሄዳለች። ቤት ስትገባም ክሮስ እዛው ፓርቲ ላይ አብራው እንድትሄድ ይጋብዛታል። ከፓርቲው በፊትም ክሮስ ሞዴል ስለሆነ ፎቶ የሚነሳበት ቦታ አብራው ትሄዳለች። ስልኳ ስጮ ስላልሰማችው ካሜራማኑ ይናደድባትና ስልኳን ይሰባብረዋል። ከዛም ሊያስወጣት ሲል ክሮስ ያስቆመዋል። እሷም ስልኳ በመሰበሩ በጣም ትከፋለች። ክሮስ ቀረጸውን ሲጨርስም። ይህ ይቅርታ፣ ችግር ስለፈጠርኩ እናመሰግናለሁ። ችግር የለውም፣ አሁን እረፍት አድርጊ። ሁለቱም ምንም ባይስማሙ አማራጭ ስለሌላት ግን ያለውን ትቀበላለች። ወደ ሎሪ ጋር ስትሄድም ልደቴ ላይ እንዳትቀር ሺ፣ እሷም ስትጋበዝ ለሶስተኛ ጊዜዋ በመሆኑ ትስማማለች። እንደ እሱ አይነት ጓደኛ በማግኘቷም ደስ ይላታል። ኮሌጅ ውስጥ ደንባራ ስለሆነች ሁሉም ይጮፍባታል። መጥፎዎቹ ልጆችን በድጋሚ ጥል ሲያስነሱ ክሮ ሲደርስና ፍቅረኛው እንደሆነች ሲናገር ሁሉም ራሳቸውን ይስታሉ። እሷም ምን ማድረግህ ነው? ለምን ዋሸህ? የበለጠ እንዳያስቸግሩሽ ብዬ ነዋ። እሷም እየጮህችበት ጥሏት ይሄዳል። ካፌ ውስጥም ሁሉም ሴቶች በቅናት አይነ ሳያዩዋት ሎሪ ትመጣና የሰማሁት እውነት ነው እንዴ? አይደለም፣ እኔ እሱ ሰራተኛ ነኝ፣ ለዛ ነው ሁሌ አብረን የምንሆነው ነው። ከዛም ቻድ እንድትረዳዩ ጠይቃትና እጇን ይይዛታል። መጥፎዎቹም ልጆች ከሁለቱ ታዋቂ ወንዶች ጋር ምን እየሰራች እንደሆነ ለማወቅ ይከተሏታል። ከቻድ ጋር ተቀራርባ ማውረቷን ሲያዩም ክሮስን እየከዳችው እንደሆነ አስበው ለመናገር ይሄዳሉ። ቻድም የሚወዳት ልጅ ሎሪ እንደሆነች ይነግራትና ለልደቱ የገዛ ስጦታ በሙሉ እያሳያት ሲያወራት እሷ የምትወደው ክሮስ እንደሆነ ብታውቅም ምን ብላ እንደምትነግረው ግራ ይገባታል። እሱም የገዛሁለትን ቀለበት እንድታርገው እንድትረጅኝ ይፈልጋለሁ። እሺ፣ እሱም ደስ ስላለው ያቅፋታል። ፓርቲው ላይም ከክሮስ ጋር ትሄድና ጓደኛው ክሮስ መጥፎ ባህሪ ማሳየት የጀመረው እናቱ ከሞተች በኋላ እንደሆነ ይነግራታል። መጀመሪያ ላይ ብታዝንለትም ግን እሷም ቤተሰብ የሌላት ብትሆንም መጥፎ ባህሪ እንደማታሳይ ታስባለች። ከዛም እየተዘዋወረች ምግብ ስትበላ ቻድ ቀለበቱን ይስጣትና ኖሪ መፈለግ ትጀምራለች። ውጪ ላይም ስታገኛት ቀለበቱ ልትሰጣት እጇን ስትዘረጋ የሆነ ሰው ይገፈትራትና ከእጇ ላይ ይወድቅባታል። ወዲያው መብራት ስለጠፋ ልታነሳው ስትል እየተገፋ ይሄዳል። በመጨረሻም የሆነ ሰው ያነሳውና ቻድም ኖሪ ሌላ ሰው እንደምትወጃ ያውቃለሁ፣ ግን እኔ ከማንም የተሻለ ፍቅረኛ እንደመሆንሽ ቃል ገባለሁ። ይህንን እየተናገረ መብራቱ በድጋሜ ይበራል። በዚህ በጣም ስላፈረ ከቦታው በቶሎ ይወጣል። አያም ጥፋተኝነት ስለተሰማት ተከትለው ትወጣለች። እሱም ሁሉም የተፈጠረው ባንቺ ምክንያት ነው፣ በጣም ታሳዝኛለች ብሏት ይሄዳል። በነጋታውም ትቃዥና ስትነቃ አክስቷ ወላጅ አልባ መሆንሽን አትርሺ፣ እራስሽን ብትጠብቂ ነው የሚሻልሽ። እሷም በዚህ ተናዳ ጥላት ትወጣለች። የክሮስ ጓደኛም ጓደኛውን ስለተንከባከበችው አመስግኖ ስጦታ ይሰጣታል። ደስ ብሏት ብታመሰግነው ቀና ስትልም በቦታው ባለመኖሩ ግራ ትጋባለች። ከዛም ኮሌጅ ስትመለስ መለስ ከቻድ ጋር ትጋጭና ሊያዋራት ሲሞክርም ይቅርታ ብዙ ስራ አለብኝ ማውራት አልችልም ብላው ስትሮጥ በድጋሜ ከክሮስ ጋር ትጋጭና ትወድቃለች። የት ለመድን የምትጣደፊው መንፈስ አይቻለው። የምርሽ ነው? ምን አይነት ተማሪ ምይመስል ነው ብላ ታሾፍበታለች። ከዛም ከተማሪዎቹ ጋር ስብሰባ ስለነበረው አብረው እንድትመጣ ይነግራታል። ስብሰባቸው ላይም ቀጣይ ስለሚያዘጋጁ ዝግጅት ያወሩና ሁሉም ብቻቸውን ጥለው ሄዳሉ። እሱም ስለ መንፈስ የነገረችው አስፈርቶት ስለነበረ ቢደውልላትም ስልኳን አለነሳ ትለዋለች። ከዛም የሆነ ድምፅ ይሰማና ይደበቃል። እሷም መብራቱን አጥፍታ እያስፈራራችው ውስጥ ገባ ጭንቅላቷን ይላትና ራሷን ትስታለች። ዘበኛውም ማንም እንደሌለ አስቦ ይዘጋባቸዋል። ትንሽ ቆይታ ስትነሳም አንተ ቦቅቧቃ ጨራሽ፣ እንዲያውም ተባረሻል። አንተ ባልከው መሰለህ እንዴ አባተ ሲል ብቻ ነው የሚባረረው። ከዛም ሊወጡ ሲሞክሩ በሩን የተዘጋ ያስተውላሉ። ስልካቸው ማልሰራ ይላቸውና፣ የባስ ብሎም የሆነ ድምጽ ሲሰሙ ሁለቱም ስለፈሩ ይደበቁና ስለ ቤተሰቦቻቸው ሞት እያወሩ እዛው ይተኛሉ። ጠዋት ላይ ጥበቃው ይቀሰቀሳቸውና ያባራቸዋል። በየት እንደደረሱም ለቀጣዩ ዝግጅት የምትሰሪው ነገር አለሽ። እሺ፣ ግን ትንሽ ቲቪሊ አይሆንም። አሁኑን እንድትጨርሽው ነው የምፈልገው። እሷም ተናዳበት መንፈስ የሆነች መስላ ስታስፈራራው ከኋላዋ ይደበቃል። አንተ ቦቅቧቃ ትለውና ወደ አዘዛት ስራ ትሄዳለች። ከዛም ስለ ሎሪና ሁለት ወንዶች እያሰበች ሰርታ ትጨርስና እንቅልፍ ይወስዳታል። ጠዋ ስትነቃም ቀድሟት እንደሄደ ታይና ሻወር ለመውሰድ ስትገባ ፊቷ ላይ እንደጻፈ አይታ ትጮኋለች። ከብዙ ሙከራ በኋላም የጻፈውን አስለቅቀው ወደ ኮሌጅ ሄደና ከቻድ ጋር ይታረቃሉ። ከዛም ቲሸርቱን ሰጥቷት ደስ እያላት ቤቷ ስትገባ፣ ክሮስ እየሳቀባት ታገኘውና ፊቷ ላይ ስለጻፈባት ተናዳ ልታንቀው ስት ሞክር ኃይለኛ ትኩሳት እንዳለው ታስተውላለች። ከዛም ትንከባከበውና ሾርባም ትሰራልታለች። ምንም ብታደርግ ግን እያባሰበት ሄድና ወደ ላይ ይለዋል። ሁኔታውን አይታም ሆስፒታል ሊዛውት እንዲሄዱ ታደርግና አባቱም አንቺ እዚያ አብራሹ መሆን አለብሽ። ግን እኮ ብሬው እንደሆነ አይፈልግም። ሁሌም ሰው እንደማይፈልግ የሚያስመስለው ግን በተቃራኒው ነው። እሱም ክፍል ውስጥ ገባ ቢናደድባትም አባቱ እስኪሻለው አብረው እንደምትሆን ይነግረውና ይወጣል። ትንሽ ቆይቶም ጓደኞቹ ይመጣሉ። እሷም ከጓደኞቹ ጋር የሚበላ ለማምጣት ስትወጣ እኔ ሳስበው ግን ለክሮስ ትክክለኛው ምርጫ የምትሆኚው አንቺ ነሽ። ጥሩ ሰው ነው፣ በዛ ላይ የሚወድሽ ይመስለኛል። እሷም ችላ ብላ ታልፈዋለች። ማታ ላይም በበሩ ስር ጥላ እያየ ስለፈራ አብረው እንድትተኛ ይጠይቃታል። እሷም ተስማምታ ልትተኛ ስትል ነርሷ በሩን ስትከፍተው ይሰማና ይቀመጣል። አያም ስለገፋ ትወድቃለች። ነርሷም ትመጣና ሆስፒታል እንጂ ሆቴል እኮ አይደለም ያላችሁት ብላቸው ትወጣለች። ከተኙ በኋላም የእናቱን ስም እየጠራ ሲቃዥ ትሰማውና እንደ ልጅ ጭንቅላቱን እየዳበሰችው ተባብለዋለች። በቀጣዩ ቀንም ቻድ ሎሪ እንዲያዋራት ለማድረግ ብትሞክርም ሎሪ እሱ ላለማግኘት የጣረች በመሆኑ ይከፋል። የውበት ሳሎን ትወስዳትና ጸጉርና ሜካፑን ታሰራታለች። ሲጨርሱ አያ ራሱ በመስታወት የምታየውን ማመን እስኪያቅታት ውብ ትሆናለች። ግን ለምንድነው እንደዚህ የተሰራሁት? የማታው ዳንስ ላይ ለመሄድ ነዋ። እና እሱ ላይ ማስክ እናደርግ ቢሆንም እንደሚሉት ከሆነ አብረሹ ከምትደንሹ ሰው ጋር እስከ መጨረሻው ትቆያለሽ። እኔም ከክሮስ ጋር ነው መሆን የምፈልገው። ከዛም እንዴት ልጆች እያሉ ሊመቷት ከነበሩት ልጆች እንዳዳና ትነግራታለች። ወደ ኮሌጅ ሲመለሱም ቻድ በጣም አምሮ ብሻል። መጥፎዎቹም ልጆች እንዴ በፕላስቲክ ሰርጀሪ ተሰርተሽ መሆን አለበት ዊ ስታሳዝኑ ጭንቅላት እንደሌላችሁ ረስቸው ነበር ብላቸው ከቻድ ጋር ወደ ቤቱ ትሄድና ለሎሪ የሚሆን ኬክ ሳራና እንድትሰጣት ብለው ተስማምተው ወደ ቤት ይዛው ሄዳው ፍሪጅ ውስጥ ተከተው። ሰራተኞቹ ራሱ ፊቷ ስለተቀየረባቸው ሌባ ትመስላቸዋለች። እሷ መሆኗን ሲያረጋግጡም ክሮስ እየፈለጋት እንደሆነ ይነግሯትና ወደ እሱ ጋር ስትሄድ ጸጉሯን እያወዛወዘች እንዳማረባት እንዲነግራት ብትጠብቅም ምን ይገትርሻል፣ ጠረጴዛው ላይ ያለውን ወረቀት አንሽው ከፍቷት። ወረቀቱን ስትሰበስበው ለማንኛውም በጣም አምሮብሻል። እሷም ከደስታዋ ብዛት ወረቀቱን ትጎርሰዋለች። ሌሊት ላይም በጣም ስለ ራበው ምግብ እንድሰራለት ቢፈልጋትም ሊያገኛት ስላልቻለ ፍሪጅ ውስጥ ያገኘውን ኬክ ሲበላ እሷ ትደርስና እሱም መብላት አትችልም፣ ለሌላ ሰው የተሰራ ነው እኮ። ከፈለግሽ ግዥና ስጫቸው። ቤቴ እኮ ነው የፈለግኩትን መብላት እችላለሁ። እሷም በጣም ተናዳ በመጥረጊያ ታባረዋለች። እሱም ራሱን ለመከላከል ሌላ መጥረጊያ ያነሳና እንዴ ለኬክ ብለሽ ልትገኝ ነው እንዴ እንዴት እንደምገልል አሳየ። ከዛ ሙሉ ቤቱን እየተሯሯጡ ይቆያሉ። አንዷ ሰራተኛም ልታስቆማቸው ብትሞክርም አባትየው ይመጣና ክሮስ ወደ ቢሮ ና። ቢሮ ከሄዱ በኋላም ምን ተፈጥሮ ነው? ምንም ትልቅ ነገር አይደለም፣ በኬክ ተጣልተን ነው። አየ በጣም ቀበጥ ልጅ ስለሆንክ ነው፣ ስርዓት መያዝ አለብህ ይለውና የእናቱን ፎቶ ያሳየዋል። እሱም ከወጣው በኋላ እንዴት አያ ስትንከባከበው እንደነበረ ለብዙ ጊዜ ማብራ እንደቆየች ያስታውሳል። አያ ማክስቷ ምግብ ቤት ሄድና እንድትሰራ የተመደበችበት ጠረጴዛ ላይ ክሮስን ታየዋለች ነይ አብረሽን ቁጭ በይ! እንደማትፈልግ ተናግራ ልትሄድ ስትል አክስቷ መታ አንቺ ለማውራት ብሎ እኮ ነው። ብዙ ብር እኔ ከፈለኝ አብረሽ ሁኚ እሷም ደስ ባይላትም ትቀመጣለች ከዛም ሲያጎርሳት ግራ እንደተገባች ትጎርሳለች ግን ሚጥሚጣ ስለነበረው ትቃጠልና ውሃ ስትጠይቀው ቆምጣጤ ሰጣትና ተታፋዋለች ከዛም አብሮት እንድትሄድ ስትጠይቃት እያቀለድክ ነው እንዴ እንዲያውም ስራ ለቅቄያለሁ መሄድ ትችላለህ እሺ ይቅርታ ምን ይቅርታ አልኩሽ እኮ ትንሽ ትህትና ይጎልሃል እሺ በጣም ይቅርታ አድርጊልኝ፣ አይለመደኝም። ከዛም ተያይዘው ሲወጡ አክስቷ በድጋሜ በመሄዷ ትናደዳለች። በቀጣዩ ቀንም አንድ ላይ ኮሌጅ ይሄዳሉ። ክሮስም ዊ የረሳሁት ደብተር አለ፣ እዚሁ ጠብቅኝ ይዤ እመጣለሁ። እሺ ወዲያ የሆነ መኪና ይመጣና ትታገታለች። ከዛ መጥፎዎቹ ልጆች ሊያስፈራሯት ይሞክሩና ክሮስ ጋር ሲደውሉለትም ቀልድ ስለመሰለው ስለ እሷ ሳይነግሩት ይዘጋዋል። እሷም በጣም ተጨንቃ ስትጮህ በመሀል ቻድ ይመጣና ያደናታል ቤቱ ሎሪ እኮ እንደማትወደ የነገረችኝ ክሮስን ክሮስም ብቻ ነው የምትፈልገው አይ ከእሱ እንኳን አንተ ትሻላለህ ከዛም ሲያለቅስ እያጽናናችው ማታ ላይ መጥፎ ህልም ታይና ትባንናለች እናም ከክሮስ የተጻፈ መልእክትና የበላውን የሚመስል ክክ ታገኝና የምርም እንደተቀየረ ታስባለች በነጋታውም የቤተሰቦቿ መቃብር ጋር ስትሄድ ጥላ ታይና ቀና ስትል እሱን ታየዋለች ወዲያው መዝነብ ስለጀመረ የጠለሉና እየተከተልከኝ ነው እንዴ ባክሽ እናቴ ጋር ነው የመጣሁት እና እያለቀስክ ነው አዎ በጣም ነው የናፈቀችኝ። ለዛ ነው ልክ እኔ እንዳዘንኩት ሁሉም ሁሉ ምን እንዲያዝን የምፈልገው። እሷም ማስነጠ ማስነጠስ ስትጀምር ጃኬቱን ይስጣታል። እሱም ሳይበቃው ጃኬቱን ያውልቅና ሲያቅፋት በጣም ደስ ይላታል። በቀጣዩ ቀንም ጓደኛው ወደ አያ ይሄድና ሎሪና ክሮስን አንድ ላይ ዘግቼባቸዋለሁ ይነጋገሩ ብዬ ነው። ነይና ምን እንደሚሉን እስማቸው ይላትና ወደ ክፍሉ ይዘዋት ይሄዳል። ሎሪም እኔ በጣም ነው የምወደው ግን እኮ ከአያ ጋር ፍቅረኛሞች ነን። እሷም ውሸት እንደሆነ እንደምታውቅ ስትነግረው እና አያም ወደ ክፍሉ ይገባሉ። ሎሪ ግራ ተጋብታ አያ ግንኙነታችሁ ውሸት ነው አይደል? አያ ምን ማለት እንዳለባት ስላላወቀች ዝም ስትል እሷ እያለቀሰ የተወጣና ጓደኛ ይከተላታል። አያም ምን እያደረክ ነው? እንድትተወኝ ይፈልጋለሁ ግን ሌላ ምክንያት ማግኘት አልቻልኩም። ሎሪን አትወዳትም እንዴ? ሁሌም እንደ ጓደኛ ነበር የማየት እኮ። እሷም ከቻድ ጋር የመሆን እድል እንዳላቸው እያሰበች ደስ ይላታል። በቀጣዩ ቀንም አያ ዝግጅቱ ላይ አስፈሪው ቤት ውስጥ ልትገባ ስትል ክሮስ ይደውላትና እንዲገናኙ ይነግራታል። እሷም ልታስፈራራው ብትሞክርም የሚያስቆማትና እነ ሎሪ አንድ ላይ እንዲሆኑ ከፈለግሽ የውሸት መጋባት እንችላለን። እሷም በሀሳቡ ተስማማና ለዝግጅቱ የተደረገው የጋብቻ ቦታ ላይ ይጋባሉ። ሎሪ ይህንን ስታይ በጣም ተከፍታ ስታለቅስ፣ ቻሪ ይከተላትና እባክሽ አታልቅሽ። ከፈለግሽ እኔ እንደ ሶፍት ተጠቅመች ጣኝ። ለአንቺ እስከጠቀምኩሽ ድረስ ምንም አይመስለኝም። እሷም እያለቀሰ ታቅፈዋለች። አያ ደግሞ ይህንን ስታይ ስታለቅስ ክሮስ የሚያያትና ትንሽ እያካበድሽ አይመስልሽም? በቀጣዩ ቀንም ሎሪ ወደ አያ ትመጣና ክሮስን የምር ትወጇለሽ? እሷም ለቻድ እድል እንድትሰጠው ስለፈለገች አዎ፣ እንደዛ ከሆነ በደንብ ተንከባከቢው፣ ለቻድ እድል ልሰጠው ፈልጋለሁ ትላትና እንደ ድሮቸው ጓደኛሞች ይሆናሉ። የዳንሱ ቀን ላይም ሲዝናኑ ይቆዩና አያ ከማታቀው ሰው ጋር መደነስ ትጀምራለች። ከዚህ በፊት የምትጠዩ ሰው ጋር መሆን የምትችል ይመስልሻል? ከዚህ በኋላ ሁሉንም አስተካክለዋለሁ፣ እናም ወድሻለሁ። እሷም ማስኩን አውልቃ ልታይ ስትሞክር ጥሏት ይሄዳል። ከዛን ቀን ጀምሮ ማን እንደሆነ ለማወቅ ስትጥር የክፍሏ ልጅ ደውልላትና እሱ እንደሆነ ስለነገራት ደስ ብሏት ወደ እሱ ልትሄድ ስትል ክሮስ እንዲገናኙ ጠይቃታል። እሷም ለመጀመሪያ ጊዜ እንደወደዳት የነገራትን ልጅ ለማግኘት ስለጓጓጅ እምቢት ለውና በደስታ ስትዘል ያታል። ማታሌም ልጁ ጋር ትሄድና ቆንጆ እንደሆነ ስታስብ ክሮስ ይመጣል። እሷም ነገሩን ሊያበላሽ እንደሆነ ታስብና በጣም ትናደድበታለች። የእውነት የዛኔ አንተ ነህ እንደምትወዳት የነገርካት? ልጁም ትንሽ ያመነታና እንዳልሆነ ሁሉንም ክሮስ እንደተናገረው እንደሚያውቅና ቀንቶ እንዲናገር አስበው እንደሆነ ይነግረዋል። እሷም እየዋሸህ ነዋ፣ ድምፅህ ራሱ እኳ ያንተን አይመስልም። በዝናቡ ምክንያቱ ጉንፋን ይዞኝ ነዋ። ለማንኛውም እንዲያራሽን በየቦታው አትጣይ እና የመጨረሻውን ገጽ ገልጠሽ አንብቢው። ስትመለከተውም ሁሉም ከእሷ ጋር መሆን እንደሚፈልግና ህይወቱን ውብ እንዳደረገችው የጻፈውን ታነባለች። ፍቅረኛ ለመሆን ፍቃደኛ ነሽ? አዎ የተቃቀፉና፣ ፍቅራቸውን ሲገላለጹ ፊልሙ ይጠናቀቃል። በሌላ ቆንጆ ፊልም እስከምንገናኝ ሰብስክራይብ በማድረግ ቤተሰብ ሆኑ።